ስመአብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ወዳጆች የቅዱሳን ባለሟሎች በኃያሉ በአምላካችን በልዑል እግዚአብሔር ሰላም እንደምንሰነበታችሁ እንደምንከረማችሁ አሜን። እግዚአብሔር የአምላካችን ሰላም በያላችሁበት የዓለም ዳርቻ ሁሉ ይድረሳችሁ። እግዚአብሔር አምላክ ፈቃዱ ቢሆን ዛሬ የምነጋገረው ስለ ሀያ ሁለቱ ስነ ፍጥረታት ነው። ካአሁን በፊት በነበረው ቪዲዮ ስለ ሃያው ዓለማት እግዚአብሔር አምላካችን ፍጥረታቱን ፈጥሮ ያኖርባቸው ዘንድ ያዘጋጃቸው የፈጠራቸው ሀያ ዓለማት አሉና ስለነዛ ስለ ነዛ ሀያ ዓለማት ካሁን በፊት አንድ ቪዲዮ ሰርቻለሁ። ዛሬ በነዛ ዓለማት ላይ እንዲኖሩ የተፈጠሩ ሀያ ሁለት ፍጥረታትን እግዚአብሔር አምላክ የፈጠራቸው ፍጥረታት እንመለከታለን ማለት ነው። እንግዲህ እግዚአብሔር አምላካችን ሊቀነቢያት ቅዱስ ሙሴ በዛ ፍጥረት መጽሐፍ ላይ እንደሚነግረን በስድስት ዕለታት ሃያ ሁለት ፍጥረታትን እንደፈጠረ በየወገን በየወገኑ ሆኖ ማለት ነው። ቅዱስ መጽሐፍ ምስክር ነው። ሊቀ ነቢያት ቅዱስ ሙሴ በዚህ በኦሪት ዘፍጥረት ምዕራፍ አንድ ከቁጥር አንድ ጀምረን ሙሉን ስንመለከት ምዕራፍ አንድን ስለ ፍጥረታት አፈጣጠር ነው አጠቃላይ የምንመለከተው ማለት ነው እና ቅዱስ ሙሴ የተናገረውን ይህንን የዘፍጥረት መጽሐፍ እኛ በዝርዝር ምን ምን እንደተፈጠሩ እንመለከታለን። እንግዲህ እግዚአብሔር አምላካችን ፍጥረታቱን የፈጠረው በሁለት አይነት ሁኔታ በሶስት አይነት መንገድ ነው። ያ ማለት በሁለት አይነት ሁኔታ ማለት እምሃበ አልቦ ሀበቦና ግብር እምግብር ይሉታል ላበው፣ ካለመኖር ወደ መኖር አምጥቶና ከተፈጠሩት ፍጥረታት የተፈጠሩ ማለት ነው። ካለመኖር ወደ መኖር አምጥቶ የፈጠራቸው ፍጥረታት አሉ። እምሃበ አልቦ ሀበቦ ይሉታል በግዕዝ። ግብር እምግብር ደግሞ ከተፈጠረው ፍጥረት የተፈጠረ ማለት ነው። ካለመኖር ወደ መኖር ካመጣው ከዛ ከፈጠረው ፍጥረት ደግሞ ከዛ የፈጠረው ፍጡር አለ ማለት ነው። እግዚአብሔር አምላካችን ስለዚህ በሁለት አይነት ሁኔታ ማለት እሱ ነው። በሶስት አይነት መንገድ ማለት በኅልዮ በነቢብና በገቢር እግዚአብሔር አምላክ ፍጥረታትን ፈጥሯል። በኅልዮ ማለት በማሰብ ብቻ እግዚአብሔር አምላክ ሲያስብ ብቻ የተፈጠሩ ፍጥረታት አሉ። በነቢብ ደግሞ ለይኩን እያለ ይሁን እያለ እየተናገረ የፈጠረው ፍጥረት አለ። በገቢር ደግሞ በተግባር ሰርቶ የፈጠረው ፍጥረት አለ። ስለዚህ በሶስት አይነት መንገድ ፍጥረታትን እግዚአብሔር አምላክ ፈጥሯል፣ በሁለት አይነት ሁኔታ ማለት ነው። እንግዲህ እግዚአብሔር አምላክ ፍጥረታቱን መፍጠር የጀመረው በእለተ እሁድ ነው። ከእሁድ ጀምሮ እስከ አርብ ድረስ እግዚአብሔር አምላክ ሃያ ሁለቱን ስነ ፍጥረታት እንደፈጠረ ቅዱስ መጽሐፍ ይናገራል። ስለዚህ በእለተ እሁድ በቀዳማዊ ሰዓት መዓልት ይላሉ አበው። በመጀመሪያው ሰዓት መዓልት እግዚአብሔር አምላካችን አራቱን ባህርያተ ስጋ የምንላቸውን ነፋስ፣ እሳት፣ መሬትና ውሃ ብለን የምንጠራቸውን እነዚህ ካለመኖር ወደ መኖር እምሃ በአልቦ ሀበቡ በሀሌዮ በማሰብ ብቻ ፈጥሯቸዋል። እምሃ በአልቦ ሀበቡ እነዚህን አራቱን ባህርያተ ስጋ የምንላቸውን ፈጥሯል። ከዚያ ከአራት ባህርያተ ስጋ ቀጥሎ የተፈጠረው ጨለማ ነው። ጨለማም እንዲሁ ባህሌው የተፈጠረ ፍጡር ነው፣ ፍጥረት ነው ማለት ነው። ከጨለማ ቀጥሎ እግዚአብሔር አምላካችን ሰባቱ ሰማያትን ነው የፈጠረው። ሰባቱ ሰማያት ቁጥራቸው እንዳንድ ይቆጠራሉ። ልክ በባለፈው ቪዲዮ እንደተማማር ነው ማለት ነው። ሰባቱ ሰማያት ከጽርሃ አርያም ጀምሮ እስከ ኤረር እስከ ታችኛው እስከ መላእክት ከተማ ያሉት አጠቃላይ እነዚያን ሰባቶቹን በዕለተ እሑድ ፈጥሯል ማለት ነው። ስለዚህ ስንት ሆኑ ማለት ነው? ስድስት ሆኑ አራቱ ባህርያተ ሥጋ፣ ጨለማ አምስት ሰባቱ ሰማያት እንዳንድ ሲቆጠሩ ስድስት ፍጥረት ሆኑ። በሰባተኛ ደረጃ ቅዱሳን መላእክትን ነው እግዚአብሔር አምላክ የፈጠራቸው። እነሱ ነው ሀብ አልቦ ሀበቦ ነው። ካለመኖር ወደ መኖር ነው አምጥቶ የፈጠራቸው። ነባቢት ለባዊትና ሀያዊት የሆነች ነፍስ ሰጥቷቸው ለቅዱሳን መላእክት እግዚአብሔር አምላክ መላእክትን ፈጥሯል ማለት ነው። ከዛ መላእክትን ከፈጠረ በኋላ ነው የኦሪዘ ፍጥረት መጽሐፍ የሚጀምረው እግዚአብሔር አምላክ ብርሃን ይሁን ብሎ ተናገረ ጠዋትም ሆነ ማታም ሆነ አንደኛ ቀን ብሎ ይናገራል ስለ ዕለተ እሑድ ፍጥረታት ሲናገር እንግዲህ እግዚአብሔር አምላካችን መላእክትን ፈጥሮ ብርሃን ይሁን እስከሚልበት ድረስ በሐልዮ ነው ፍጥረታትን የፈጠራቸው በማሰብ ብቻ ማለት ነው ለምን እንደዛ ሆነ ቢሉ አበው እንደሚሉት ሰሚ በሌለበት ተናጋሪ ስለማይኖር ነው የሚሰማ አካል ከሌለ እንደዚህ ነው ብሎ ቢናገር የሚሰማው የለም ማለት ነው ስለዚህ እግዚአብሔር አምላክ መላእክትን ከፈጠረ በኋላ በስተመጨረሻ ስምንተኛውን ፍጥረት ብርሃንን ብርሃን ይሁን ብሎ እግዚአብሔር አምላክ ሲናገር እንመለከታለን ስለዚህ በዕለተ እሁድ አራቱ ባህርያተ ስጋ አራት ጨለማ አምስት ሰባቱ ሰማያት ስድስት መላእክት ሰባት በስተመጨረሻው ብርሃን ይሁን ብሎ እግዚአብሔር አምላክ ፈጠረ ስምንት ማለት ነው በዕለተ እሁድ እግዚአብሔር አምላክ ስምንት ፍጥረታትን ፈጥሯል ማለት ነው ክርስቲያኖች ስለዚህ የዕለተ እሑድ ፍጥረታት ስምንት ናቸው። ኦሪት ዘፍጥረት መጽሐፍን ማንበብ እንችላለን። ስናነበው እንደዚህ ይላል ዘፍጥረት ምዕራፍ አንድ ከቁጥር አንድ ጀምረን፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በቀዳሚ ገብረ እግዚአብሔር ሰማይ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አትታይምም ነበር፣ የተዘጋጀችም አልነበረችም። ጨለማም በውሃ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ይሰፍ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። ይላል ብበሩ ክርስቲያኖች ብርሃን ይሁን አለ ነው የሚለው። ኦሪት ዘፍጥረት ምዕራፍ አንድ ከቁጥር ሶስት ላይ ስለዚህ፣ ከዛ በፊት የተፈጠሩት ፍጥረታት እዚህ መጽሐፍ ላይ አልተካተቱም። ነገር ግን በሌሎች ቤተ ክርስቲያናችን መጽሐፍ መጽሐፍ አክሲማሮስ እንዲሁም ሌሎች መጽሐፍት ላይ እግዚአብሔር አምላክ በዕለት እሁድ የፈጠራቸው ፍጥረታት ስለ መላእክት ተፈጥሮም ጭምር እዛ መጽሐፍ ላይ ተዘግቦለን እናገኛለን ማለት ነው። እግዚአብሔር አምላክም ብርሃኑ መልካም እንደሆን አየ፣ በብርሃኑና በጨለማ መካከል ለየ እግዚአብሔርም ብርሃኑን ቀን ጨለማውንም ሌሊት ብሎ ጠራው ማታም ሆነ ጠዋትም ሆነ አንደኛ ቀንም ሆነ ይላል በእለተ እሁድ እግዚአብሔር አምላካችን እነዚህን ስምንት ፍጥረታት ፈጥሮ አዘጋጃቸው ማለት ነው አራቱ ባህርያተ ስጋ ጨለማ አምስት ሰባቱ ሰማያት ስድስት ቅዱሳን መላእክት ሰባት ብርሃን ስምንት በእለተ ሰኑይ ከእሁድ ቀጥሎ ሰኞ ማለት ነው እግዚአብሔር አምላክ አንድ ፍጥረት ፈጥሯል እሱም ጠፈርን ነው በዚህ ጠፈር ላይ ውሃ ሞልቶ ነበረ። ውሃውን ከሶስት ወገን ከፍሎ ግማሹን ውቃኖስ አድርጎ ግማሹን ወደ ላይ አውጥቶ ይሄ ሰማይ ብለን የምንጠራው ብጥብጥ ውሃ ሃኖስ ብለን የምንጠራው ውሃ ግማሹን እላው ላይ አድርቆ ግማሹን ግራውንዱ ወደ ታች አውርዶ እግዚአብሔር አምላክ ይህንን ጠፈርን ፈጠረ። ይለይ ብሎ እግዚአብሔር አምላካችን ይህን ጠፈርን አድርቆ ለፀሐይ ለብርሃናት መመላለሻ ለእኛ ለሰው ልጆችም እስትንፋስ እንዲመች አድርጎ እግዚአብሔር አምላካችን ይህንን ጠፈር ፈጠረልን ማለት ነው። በዕለተ ሰኑይ ጠፈር ተፈጥሯል ማለት ነው። ዘፍጥረት መጽሐፍ እንደሚነግርን ሰኞ አንድ ፍጥረት የተፈጠረው የእሁዱ ስምንት ሲደመር አንዱ የሰኞ ፍጥረት በአጠቃላይ ዘጠኝ ይሆናል ማለት ነው። በዕለተ ሰሉስ ወይም በዕለተ ማክሰኞ እግዚአብሔር አምላክ ሶስት አይነት ፍጥረታትን ፈጥሯል። እነዚህም ምንድናቸው? ከእጽዋት ዝርያ ሆነው አታክልት፣ አዝእርትና እጽዋት ብለን የምንጠራቸው አዝእርት ያ ማለት በማጭድ የሚታጨዱ የተለያዩ ከጥራጥሬ ወገን የሚመደቡትን አጠቃላይ እጽዋት ብለን የምንጠራቸው ትልልቅ ዛፎችን ግንዶች፣ በመጥረቢያ የሚቆረጡ ትልልቅ ዛፎችን የምናያቸው በዕለተ ማክሰኞ ነው የተፈጠሩት። እና ደግሞ አታክልት የምንበላቸው እነዚህ ፍራፍሬዎች፣ አታክልቶች እነሱ በዕለተ ማክሰኞ ነው የተፈጠሩት ማለት ነው። ያ ማለት በማጭድ የሚታጨድ፣ በእጅ የሚለቀምና በመጥረቢያ የሚቆረጡ ሶስት አይነት አዝእርት፣ ጥራጥሬ፣ አታክልት፣ ፍራፍሬ እንደዚህ አትክልቶች እና እጽዋት፣ ትልልቅ ዛፎችን እግዚአብሔር አምላክ በዕለተ ማክሰኞ ፈጥሯል ማለት ነው ዘፍጥረት መጽሐፍ እንደሚነግርን። ስለዚህ አጠቃላይ ስንደምራቸው ዘጠኝ ሲደመር ሶስት አስራ ሁለት ይሆናሉ ማለት ነው። በዕለተ ረቡዕ እግዚአብሔር አምላካችን ሶስት አይነት ፍጥረታትን ፈጥሯል። እነዚህም ፀሐይ ጨረቃና ከዋክብት ናቸው። እግዚአብሔር አምላካችን በዕለተ እሁድ የፈጠረውን ያንን ብርሃን ከዛ ብርሃን ወስዶ ሶስት አይነት ፍጥረታትን ፈጥሯል። ፀሐይ ጨረቃና ከዋክብት አድርጎ ከፈጠረ በኋላ ፀሐይን በቀን እንድትሰለጥን ጨረቃን በሌሊት ጨረቃና ከዋክብትን በሌሊት እንዲሰለጥኑ አድርጎ እግዚአብሔር አምላካችን ሶስት አይነት ፍጥረታትን በዕለተ ረቡዕ ፈጥሯል። በዚህ በምናየው ጠፈር ላይ የሚመላለሱት ፀሐይን፣ ጨረቃን፣ ከዋክብትን የምንመለከታቸው በዕለተ ረቡዕ የተፈጠሩ ፍጥረታት ናቸው ማለት ነው። ስለዚህ ከረቡዕ ጋር ስንደምራቸው አስራ አምስት ይሆናሉ ማለት ነው። የማክሰኞ ሶስት የሰኞ አንድ የእሁድ ስምንት በጥቅሉ አስራ ሁለት ሲደመር የረቡ ሶስት አስራ አምስት ይሆናሉ ማለት ነው። በዕለተ ሐሙስ እግዚአብሔር አምላካችን በውሃ ውስጥ የሚኖሩ ሶስት አይነት ፍጥረታትን ፈጥሯል። ውሃ ሃያው ነፍስ ያላቸው ተንቀሳቃሾችን ሁሉ ታስገኝ በማለት እግዚአብሔር አምላካችን ፍጥረታቸው ከውሃ ውስጥ የሆነ ሶስት አይነት ፍጥረታትን ፈጥሯል። እነዚህም በእግር የሚሽከረከሩ፣ በክንፋቸው የሚበሩ፣ በደረታቸው የሚሳቡ ሶስት አይነት ፍጥረታትን እግዚአብሔር አምላክ ፈጥሯል ማለት ወይንም ደግሞ ዘመደ አራዊት፣ ዘመደ እንስሳትና ዘመደ አይዋፍት ብለን የምንጠራቸው ከባህር የተፈጠሩ ፍጥረታት አሉ። እንግዲህ እያንዳንዱ ዕለት የተፈጠሩ ፍጥረታት የራሳቸው ምሳሌ አላቸው። እሱ ላይ ጠለቀው አልገባም፣ ብዙ ሰዓት ስለሚፈጅ ሌላ ጊዜ መለስበታለሁ። ነገር ግን እግዚአብሔር አምላካችን በእለተ ሐሙስ ከውሃ ውስጥ የተገኙ ሶስት አይነት ፍጥረታትን ፈጥሯል ማለት ነው። በእግራቸው የሚሄዱ በደረታቸው የሚሳቡና በክንፋቸው የሚበሩ ወይንም ደግሞ ዘመደ እንስሳት፣ ዘመደ አራዊትና ዘመደ ዘመደ አይዋፍት ብለን የምንጠራቸው ሶስት አይነት ፍጥረታት በእለተ ሐሙስ ተፈጥረዋል ማለት ነው። ስለዚህ ከረቡዕ ጋር ስንደምራቸው አጠቃላይ አስራ ስምንት ይሆናሉ ማለት ነው። እግዚአብሔር አምላካችን በመጨረሻው ሰዓት በእለተ አርብ በደረቅ መሬት ላይ የሚሄዱ በደረቅ መሬት ላይ የሚበሩ የሚንቀሳቀሱ፣ ሶስት አይነት ፍጥረታትን በመጀመሪያው ሰዓት መዓልት እግዚአብሔር አምላካችን ፈጥሯል እነዚህም ዘመደ እንስሳት ዘመደ አራዊት እና ዘመደ አእዋፍት ብለን የምንጠራቸው እንስሳቶችን፣ አራዊቶችን፣ አእዋፍቶችን ፈጥሯል። ከደረቅ መሬት ላይ ከደረቅ መሬት ላይ ወይንም ደግሞ በእግራቸው የሚሄዱ፣ በደረታቸው የሚሳቡ፣ በክንፋቸው የሚበሩ ሶስት አይነት ፍጥረታትን ነው እግዚአብሔር አምላካችን በዕለተ አርብ ፈጥሯል። ስንደምራቸው ስንት ይሆናሉ? 18 ላይ ስንደምራቸው 21 ይሆናሉ ማለት ነው። በስተመጨረሻው እግዚአብሔር አምላክ ንግበር ሰብአ በአርአያነ በአምሳሌነ ነው ብሎ የሰው ልጅ ዘፍጥረት 1 26 ላይ እንደምንመለከተው ፈጥሯል። 22ኛ ፍጥረት ሆኖ የሰው ልጅ ተፈጥሯል ማለት ነው። ልብ በሉ ክርስቲያኖች፣ አሁን ትልቁን መያዝ ያለብን ነገር ይህ ጋር እግዚአብሔር አምላካችን በዕለተ እሁድ ብርሃንን እስከሚፈጥርበት ሰዓት ድረስ ያሉትን እንዲሁ እምሃበ አልቦ ሀበ ቦ ባህሌው ብቻ ነው የፈጠራቸው ያስገባሉ ካለመኖር ወደ መኖር እያመጣ ባህል ነው። በማሰብ ብቻ የፈጠራቸው ናቸው። ከብርሃን ጀምሮ ግን እስከ ሰው ልጅ ድረስ ያሉትን ስንመለከት ይሁን እያለ የፈጠሩ ብርሃን ይሁን እያለ ለታብቆል ምድር በየዘሩ በየወገኑ ታብቀል እያለ፣ ሰማይ ብርሃንን ያስገኙ እያለ፣ ከውሃ ውስጥ ነፍሳት ተንቀሳቃሾች ይገኙ እያለ፣ ከደረቅ መሬት ላይ ምንድዘው እነዚህን ሁሉ እግዚአብሔር አምላካችን በነቢብ ነው የፈጠራቸው። ለምን በነቢብ ፈጠረው ወይም በመናገር ለምን ፈጠረ ብለን ብንመለከት ቅዱሳን መላእክት ሰሚ ስለነበሩ ነው። በዕለተ ሁድ የፈጠራቸው ቅዱሳን መላእክት ስለነበሩ እግዚአብሔር አምላክ የሚናገረውን ነገር የሚሰማው አካል ስለነበረ የሚሰሙ ቅዱሳን መላእክት ስለነበሩ መላእክት ስለሚሰሙ እግዚአብሔር አምላካችን የሰው ልጅ እስከሚፈጥርበት ጊዜ ድረስ ያሉትን ከብርሃን ጀምሮ ቅዱስ መጽሐፍ ላይ የምናገኘው ዘፍጥረት አንድ ላይ የምናገኘው እግዚአብሔር አምላክ በነቢብ እንደፈጠረ እንመለከታለን። በመጨረሻው ሰዓት እግዚአብሔር አምላካችን የሰው ልጅ ሲፈጥር ግን በህሊውም በነቢብም በገቢርም አድርጎ ውብ አድርጎ እንደፈጠረው እንመለከታለን። ምክንያቱም እግዚአብሔር አምላካችን አሰበ የሰው ልጅ በመልካችን እንደ ምሳሌያችን እንፍጠር ብሎ አሰበ ከዛ በኋላ እግዚአብሔር አምላክ የሰው ልጅ ከምድር አፈር አበጃጀው የህይወትን እስትንፋስ እፍ አለበት እንደተባለ ከምድር አፈር እኛን የሰው ልጆችን እግዚአብሔር አምላካችን ሰራን አበጃጀን ማለት ነው። ስለዚህ በገቢር የተፈጠረ ብቸኛ ፍጡር የሰው ልጅ ነው ማለት ነው። እግዚአብሔር አምላካችን በገቢር ሲፈጠር ማሰብ አለ፣ መናገር አለ፣ መስራት አለ። በሶስቱም ፍጥረታቱን በፈጠረበት መንገድ የሰው ልጅ ፈጥሮታል ማለት ነው። ለዛ ነው የሰው ልጅ በእግዚአብሔር አርያ በእግዚአብሔር ገጽ የተፈጠረ ስለሆነ ክቡር ፍጥረት ነው ተብሎ የሚነገረው ማለት ነው። እግዚአብሔር አምላካችን በስተመጨረሻ በዕለት ዓርብ ሀያ አንዱን ፍጥረታት ከፈጠረ በኋላ የሰው ልጅን በሀሊዮ በነቢ በገቢር አድርጎ የሰው ልጅ በመልካችን እንደ ምሳሌያችን እንፍጠር ብሎ እኛን የሰው ልጆችን ፈጥሮናል ማለት ነው። በእውነት በአርያና በገጹ የፈጠረን ቸር እግዚአብሔር ስሙ የተመሰገነ ይሁንልን። እግዚአብሔር አምላካችን በእነዚህ በስድስት ዕለታት ከፈጠረ በኋላ ሰባተኛዋን ቀን የእረፍት ቀን አድርጎ አርፎባታል። እግዚአብሔር አምላክ ያረፈው ድካም የሚስማማው አምላክ ሆኖ ነውን? ሎቱ ስብሐት ምስጋና ይግባውና አይደለም። ለምንድን ነው ቢሉ ለእኛ ለሰው ልጆች ስርዓትን ይሰራልን ዘንድ እየሰሩ ማረፍ፣ እያረፉ መስራት እንደሚገባ እግዚአብሔር አምላክ ለእኛ ሲያስተምረን በስድስቱ ዕለታት ፈጥሮ ሰባተኛዋን ቀን እረፍት አድርጎ እግዚአብሔር አምላክ ሰንበተ ቀዳሚትን ወይም ሰንበት አይሁድን የአይሁድን ሰንበት ቀዳሚትን እግዚአብሔር አምላካችን እረፍት አድርጎ ሰጥቶናል ማለት ነው። ስለዚህ ከዕለተ እሁድ አንስተን እስከ ዕለተ አርብ ድረስ ያሉ ፍጥረታትን ስንመለከት አጠቃላይ ሀያ ሁለት ፍጥረታት ይሆናሉ ማለት ነው። በዕለተ እሁድ ስምንት ፍጥረታት፣ ሰኞ ጠፈር ዘጠኝ፣ ማክሰኞ እጽዋት አታክልትና አዝእርት ሶስት አስራ ሁለት ይሆናሉ። ሮብ ፀሐይ ጨረቃና ከዋክብት ሶስት ስንደምር አስራ አምስት ይሆናሉ። ሐሙስ በውሃ ውስጥ የሚኖሩ በእግራቸው የሚሄዱ በደረታቸው የሚሳቡ በክንፋቸው የሚሽከረከሩ ሶስት አይነት ዘመደ አእዋፍ፣ ዘመደ አራዊት፣ ዘመደ እንስሳት የሆኑ ፍጥረታትን እግዚአብሔር አምላካችን ፈጥሯል። በአጠቃላይ 18 ይሆናሉ። በዕለት አርብ ከደረቅ መሬት ላይ የተፈጠሩ ሶስት አይነት ፍጥረታት ዘመደ እንስሳት፣ ዘመደ አራዊትና ዘመደ አእዋፍ የምንላቸው ወይም በእግራቸው የሚሄዱ በደረታቸው የሚሳቡ በክንፋቸው የሚበሩ ሶስት አይነት ፍጥረታትን እግዚአብሔር አምላካችን ፈጥሮ በስተመጨረሻው የሰው ልጅ ፈጥሮታል ማለት ነው። አጠቃላይ ስንደምራቸው ሀያ ሁለት ስነ ፍጥረታት ይሆናሉ ማለት ነው። እንግዲህ ይሄ እግዚአብሔር አምላካችን የፈጠረው ፍጥረት አጠቃላይ ቢቆጠር ተቆጥሮ የሚደረስበት አይደለም የእግዚአብሔር የአምላካችን ነገር ግን ሁሉን በየወገኑ በየወገኑ ተደርጎ ቢቆጠር ሀያ ሁለት እንደሚሆኑ አባቶቻችን ስርዓትን ሰርተውልን አስቀምጠውልን ነግረውን አልፈዋል ማለት ነው። ስለዚህ እግዚአብሔር አምላካችን የፈጠራቸው ፍጥረታት በየወገኑ በየወገኑ ሀያ ሁለት ናቸው ማለት ነው። ስለዚህ ለምሳሌ አንድ ፍጥረት መቼ ነው የተፈጠረው ቢባል ተጠይቆ ዛፍ መቼ ነው የተፈጠረው ቢባል የዕለተ ማክሰኞ ፍጥረት ነው ማለት ነው። ጨረቃ መቼ ነው የተፈጠረችው የዕለተ ረቡዕ ፍጥረት ናት ማለት ነው። አሳ መቼ ነው የተፈጠረው ቢባል አንድ ሰው አሳማ ከውሃ ነው የተፈጠረው። ስለዚህ የዕለተ ሐሙስ ፍጥረት ነው ተብሎ ይነገራል ማለት ነው። በሬ መቼ ነው የተፈጠረው? ላም መቼ ነው የተፈጠረችው? አንበሳ መቼ ነው የተፈጠረው? ነብር መቼ ነው የተፈጠረው? እነዚህ መቼ ነው የተፈጠረው ሲባል በዕለተ ዓርብ ነው ማለት ነው። ምክንያቱም ከደረቅ መሬት ላይ እየተፈጠሩ ፍጡራን ስለሆኑ። ሌላው በዕለተ ዓርብ የፈጠራቸውን ፍጥረታት እግዚአብሔር አምላካችን የቤት እንስሳት፣ የዱር እንስሳት ብለን የምንጠራቸው አሉ ዘመዳ አይዋፍታሉ የቤት አዋፍት አሉ። የዱር አዋፍት አሉ። የቤት አዋፍት ለምሳሌ ዶሮ፣ እንደዚሁ ርግቦች፣ ለማዳ ርግቦች እነዚህ እነዚህ የቤት አዋፍት ይባላሉ። የዱር አዋፍት የምንላቸው እነዚህ ጅግራዎች፣ የተለያዩ ወፍ ዝርያዎች አጠቃላይ የዱር አዋፍት እንላቸው። የቤት እንስሳት የምንላቸው እንደ በሬ፣ አህያ፣ ላም፣ በግ፣ ፍየል የምንላቸው የቤት እንስሳት ናቸው። ከዛ በተቃራኒው ያሉትን ደግሞ በውጭ የሚኖሩ እንስሳዎች አሉ። የሜዳ አህያ አለ። የተለያዩ ሰሶች ሚዳቋ ምናምን እነዚህን ስንመለከት የዱር እንስሳዎች ናቸው ማለት ነው። የቤት አራዊት ደግሞ ብለን ስንመለከት ለምሳሌ የቤት አራዊት ውሻና ድመት የቤት አራዊት ናቸው። ቤት ውስጥ የሚኖሩ አራዊት ናቸው። አራዊት ማለት ሥጋ ነጭቶ ደም ተጎንጭቶ የሚኖር ፍጥረት ማለት ነው። ስለዚህ እነዚህ ድመትና ውሻ የቤት አራዊት ሲባሉ አንበሳ፣ ነብር፣ ጅብ እያልን የምንጠራቸው እነዚህ ደግሞ የዱር አራዊት ተብሎ ይጠራሉ። አጠቃላይ ግን እነዚህ በአንድ ወገን ሆኖ የተፈጠሩት በእለተ አርብ እንደሆነ መገንዘብ ይጠበቅብናል ማለት ነው። እንግዲህ ሀያ ሁለቱ ስነ ፍጥረታት ይህንን ይመስላሉ። በአጭሩ ለመገንዘብ ያክል ነው። እንግዲህ ፈጠን በየባችሁ ከሆነ ደጋግማችሁ ስሙት ማለት ነው። ሚዲያውን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አገልግሎታችንን ስለምታበረታቱ እግዚአብሔር አምላካችን ክብር ይስጥልን እንላለን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆይም።